ህይወት ይቀጥላል ስትባይ ኖ አይቀጥልም ን ይጋል። አሁን ደግሞ አህመድ እንትተሽ ወደ እንትና ወደ ሄክራም ፍቅረኛ ሄድሽ እንዴ ደግሞ በዛሬ ደግሞ አንቺ የበፊት ታሪክ የነበረሽ ነሽ ምናምን ብሎ ሲላት አሙድ እንደውም እንደምን አመናጨካ ብሎ ፍቅር መጥፎ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ዳናችሁ ወይ ንላ አልሐምዱሊላህ። ዛሬ እንግዲህ ፋኪ እስማኤልን ነው እስማኤል እሱን አፍቅር ያለሁኝ ብላል ጠየቀችው ደፍራ። እሱም ደግሞ አልፈልግሽም ብሎ ገፈታተራት ምናምን ምናምን። አሁን አህመድ ደግሞ አሙዲ መልስ ሰጥቷል ማለት ነው። እስኪ መልሱን ሰምተን እንመለስና እና እኔ እንመለስበታለን። ለኢሳም ይድረስልኝ፣ ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር ሼር አድርጉ። ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይህንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድ እናደርሳለን እናደርሳለን። አህመድ ግን ችግር የለውም እኛ እናደርሳለን። ለማድረስ እኮ ድሞ አንደኛ እኮ ነን። ወደ ዋዲ ለማለት ራሱ አንደኛ በቀ መሀድ ነን። ግን እዚህ ጋ ጨክነ ሰጠ ሆይ ነው ነውስ። እሷ የፈቀረችውን ነው የምማግባት ያለባት ነው ያልከው። እሷ እኮ እንተን ማፈልግም ያንን ማፈልግም ለዶላር ብላ ነው። ምክንያቱም አራት ባለ እንደዛ ምንቅርቅር አውጥቶት ምን ጥርስጥስ የናውጥቶት ወንድ አላምንም ብላለች ተናግራለች። አይ ኖ አሁን ግን እንዴት እንደሚያላልጣት አላውቅም። ልጅቷ በሽታ ያዛት መሰለኝ፣ ይህ ፈንግስ መንግስ የሚባል በሽታ ያዛት መሰለኝ ልጅቷ የዶላር ነው ግን፣ የዶላር ፈንግስ እና መንግስት ያዛት ሌላ እንኳ አይደለም። ሌላ ችግር የለባትም። አሁን እሷ የወንድ ፍቅር እንኳ አልያዛትም። የብር ፍቅር ነው ይመስለኛል። ምክንያቱም አሁን ሳምም እንዴት እንዳመነጨጨቃት እያየን ነው። አንተም እንግዲህ አንዳንዶቹ ሰዎች አሞዲ እንደው የነባ ግፍ ነው የነባ ግፍ ነው የነባ እምባ ነው። ኧረ ተው እናንተ፣ ሰውታው ነባ ጋር ፍቅር የለበት ፈኪ ጋር ፍቅር የለበት ለቪዲዮ እና ለቪዲዮ ብቻ ነው። አዎ ለቪዲዮ እና ለቪዲዮ ብቻ ነው እንደዚህ የሚላላጡት እንጂ አለዛ ፍቅር ኖሮባቸው አይደለም። አዎ ፍቅር ኖሮባቸው አይደለም። ሁላቸው ኢትዮጵያ ያሉ ዩቱበሮች ፍቅር ፍቅር የሚባል የለባቸውን፣ በቃ ብርና ብር ነው ተነጋግረው ይህን ይህን ይህን ተባብለው የተነጋገሩትን ብራቸውን ለመስራት ነው እንጂ ለፍቅር ለትዳር ብለው አይደለም የጀመሩት። ተማም ይግባችሁ እናንተ ድራማ ነው። እና ደግሞ ሌላው ደግሞ እንግዲህ እኔ እሱን የወደድኩት ማፍቀር በእኔ ያልተጀመረ እያለች መጣች። ደግሞ ፈኪ ማለት ነው። ልኩነት አስመስላ ያስታውቅባት አልኮ ከንፈሯ ላይ

ሞክሬ መውደቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲሱ ትጀምራሉ ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። ስለዚህ ዋናው ነገር በቃ ሞክሮ መውደቅን የመሰለ ነገር የለም፣ ሳይሞክሩ በተስፋ ከመኖር እና ብዙ ብቻ እንደገና አበረታችሁኛል። ማለት ብዙ ሰዎች ተስፋን ለማስቆረት ስትሞክር እንዴ ያሳያለሁኝ ሞክራለሁኝ በቃ ብዬ ራሴ ጋር እንደገና በአዲስ እንድነስ አድርጋችሁ ነውር የሰራው አስመሰላችሁትኝ። ነውርስ ካሰባችሁትኝ ብዙ ሰው የሚያልፍበት ህይወት ነው። የአንደበቱን ቋጥሮ ወይም ደግሞ የልቡን ማድረግ እየፈለገ ሳያደርግ እየታመመ የሚኖር ወይም ደግሞ የሚፈልገውን ትቶ የማይፈልገውን የሚኖር ሰው ነው። ሞኝነት ይመስለኛል። እና ወደ ቤተሰቦች ማለት አ ቪዲዮ ብዙ ሰዎች አስደብሯቸዋል። ማለት የሚያስደብረው እኔ እንደዛ መሆኔ አይደለም። ሊያስደብራችሁ የሚገባው ማለት እኔ ስሜቴን ተናገርኩኝ። ያገኘትኝ ላይክ የሆነ ሰው በቃ የሆነ ሰው ጠብቃችሁ የሆነ ሰው ሰፍ ብላችሁ ስታዩት የምታደርጉት ብሎ አይጠፋቸዋል እና እሱም እንደዛ ሳያደረገ ግን ምንም ነገር ልቤ ጋ ሌላ ነገር የለው፣ ማለት እንደሆነ አይነት ስሜት ይሰማኛል። ደግሞ ፍቅር ነው። ፍቅርን ደግሞ ከፍ ብሎ የሚያገኝ የለም። ዝቅ ብለሽ የላይኛውን እናት ቀዳ ቀድራ በቀዳና በቀድር ማመንሽ መልካም ነው። የኛ መላላጫ እንግዲህ ክሱን ማገኘትሽ እንግዲህ ክሱ ሲቀድርልሽ ነው። ትክክል ነሽ፣ ግን እሳ ለምን ውሸት ታወሪያለሽ? እኔ ወንድ የሚባላ ላይ ባይኔ ስቱ ያልነበረም ወይ ነው ደግሞም ተመካከራችሁ ነው እየሰራችሁት ያላችሁት። አትላላጭ ይፋቴ አትላላጭ ብኝእኔ ደርሽብሽ አላቅም፣ አትድረሽብኝ። ስለዚህ እንግዲህ ከሀሙዲም ወደ ነባ ለመመለስ እያኮበኮበ ነው እያኮበኮበ ነው እንግዲህ እያኮበኮበ ነው ፈኪም እንግዲህ ወደ ኢሳም እያኮበኮበች ነው። ነባም ወደዛ እያኮበኮበች ወደዚህ እያለች ነው እንግዲህ ኢክራም ደሞ ወደ ማን ጋር ይሆን የምትሄድ ይኸው አይክራም ደግሞ ያው ባሏ ሀብታም ስላልሆነ፣ አባቴ አባት ስለማይሰጠኝ ሀብት እስተማገ ድረስ እሽ ልጥፋ ብሏት፣ አሁን ልጥፋ። እሷ ደግሞ ያል አባቴ ፍቃድ እየትም አልነቀነቅም ብላለ። ትክክል ነሽ እናት፣ ትክክል ነሽ ኔ ውዴ። አባቴ ቆነጠጦ ያሳደገው ልጅ አስታውቃል። አዎ መራራ ይሆን እንዲ። አዎ እየኔ ጀግና፣ ኔ ጎበዝ። ግን ፕራንክ እያረገች ነው በጎኑ በዝ በንትኑ ጋር ማይኩን ቁጭ አድርጎት ነው እንዲያታይበት እንጂ ቪዲዮ እየሰራ መሆኑንም እንዲታዩ አዎ እና እላችኋለሁኝ የፌኪ ጉዳይ የፈኪያ አድናቂዎች ተናደዋል እኩሎቹ ደግሞ ፍቅር ነው ፍቅር ነው ፍቅር ነው እናንተ ፍቅር አበታጣ እንዴ ፍቅር አበታጣ አሁን እኮ ፍቅርን እኮ መጋኛ መቷል በእርግጫና በቴስት እኮ ብሎታል ስወይ ከምሬን እምላችሁ በእርግጫና በጥፊ ብሎታል ፍቅር ምኑ መጋኛ መገኝ ። ስለዚህ አሁን ፈኬ አትላላጭብን፣ አትላላጭብን ወደ ሀሙ ጋ እንዳትች። ከአሁን በፊትም ልቡን ሰብረሸዋል ተብሏል። ከዛ እንደው በኢብራ ጠግነን ጠግነን እንደሞ መልስ እንድናገናኛችሁ፣ አሁን ደግሞ እንድዝህ ታደረግ ያለሽ? በቃ እንድዝህ ታደረግ አይ፣ ዶላር አምላኬ፣ አምላኬ፣ አምላኬ፣ አምላኬ። ልክ ያዚ ሰው ወዳድ ልምትናንትና በላይ ብላይ ገብታ የቃማ ጉዳይ ይሄ ብዙ ነገር አንጥቷል። እባካችሁ ገላችሁን ሽጣችሁ ቃማ እንዳታሰሩ፣ አይጠቅማችሁም አለ ማንሆን፣ ገላውን የሸጠው እኛ እኳ በሻይጣ አያረግም አይባልም። እንግዲህ ከአንዱን ይቃማ አውጣልኝ፣ አንዱን ሱዳን ወይ አንዱን ባንጋሊ ይቃማ አውጣልኝ እና እኔ አገባሃለሁ ብለው እንዳይሆን። የትሻቢ ጌታ ይቅርባችሁ፣ ይቅርባችሁናት፣ ይቅርባችሁ። በተለይ ሀራም ከሆነ ይቅርባችሁ። በዚህ አጋጣሚ ደግሞ አሁን ኤምባሲ ማጋባት ጀምረዋል። ፎቶግራፋቸውን አይቼ ዛሬ እንዲሁ ለጥፈው ለጥፈው። አዎ ሳምንት ይሰጣቸዋለ። በቃ መስፈርቱን አንብባችሁ ነው የምትገቡት። አሁን ባል እየተጋባ ነው። አንድ ምንት ትላለች፣ ደግሳችሁ ትድሩ እናላችሁ። ግን እዛ ኤምባሲ ውስጥ አላለችም። ሀቢበቴ አሁን የተደረገው ጋብቻ አላቃትም፣ አያቀኝም እንዳይባባሉ ነው አሉ ከዛ እንደገና ልጅ ወልዶ ደግሞ የኔ ልጅ አይደለችም አላቃትም ወይም አላቃውም የኔ ልጅ አይደለም እንዲያል ነው አሉ አሁን ኤምባሲ ያደረገው። አዎ ብቻ አንቺም ይዘሽ የምትጁ አራት ሰውን አራት ምስክር ይዘሽ ተጃለሽ፣ ጉርድ ፎቶሽ ይዘሽ ተጃለሽ። ፓስፖርት ካልሽ ፓስፖርትሽን ይቃማ ካለ ይቃማሽን እዛ ስችና በዚህ በንትን ተመትቶ ይመጣልሻል። በቃ ኤምባሲው ራሱ ፍርድ ቤቱ ነ አለ ያቴ አንዲያትሽ ሽጎጅ ና ባንጋሊያ ግብተሽ ጉድ እንዲያትሆን ይቃማ ያስጉ ብላሽ አ ምክንያቱም እናትዬ ጣጣው በዝቷል ብለዋለሁ። ጣጣው በዝቷል ላሉ እናት ተቸኩል ደግሞ አትቸኩል፣ እኔ ልሞት ለመላች አትቸኩል። ለየትኛ ሄዱ? ለየትኛ ሄዱ? እድሜያችሁን የምትቸኩሉት ቦታው ልጠይቃችሁ። ይህ መዲያም ልጅ ክፍሌ መታ፣ እናትና አባቷ ፎቅ ናቸው። የት እንደምትሄድ አላውቅም። አብያሽን ስጪ ለብሼ ልሂድ ብላኝ ይኸው መጣ። ይህ አሁን ትብብር ነው የሚባለው ወይስ ምንድን ነው ጋይሶች? አረ ቶሎ መልሱልኝ፣ ቶሎ መልሱልኝ እናንተ መቼም የሚዲያም ቀመሞች እኮ ፈተዋ መስጠት ትወዳላችሁ ትችላላችሁ ብዬ ነው። ውስጥ አዝጋን ግን እንዳታደርሱብኝ ያደራችሁ ገምሬ ነው ብላችሁ ለእናንተ ነው። በቃ ኮሜንት ላይ ፈተዋ ስጡን ያልኳቸው። አሁን መታ የምለብሰው ልብስ ስጭኝ፣ ይህንን ማመጣልሽ ሁሉም አጥቤ አጥቤ ላይ ያስገብጅ የሻለው ክፍልሽ ይችላታል ሆን በቃ ለሴንጅና ባያ ስጭኝ። አያችሁ እንግዲህ ድፍረቷን። ወዴት ነው የምትሄዱ? ወዴት ነው የምትሄዱ? አሁን በጨለማ አሁን እኔ አልገባኝም። አሁን ይሄን ቪዲዮ መቀረጽላችሁ በጨለማ ቤቱ ማብራቱን አጥፍቼ ደዛው ማንቆክ እኮ ነው የመጣችሁ። ቆይ ቆይ ቆይ ቆይ፣ እኔማ ለመዳም ነው የምደውለው። በአረበኛ ምንድነው የሚባለው? ሄደች ማለት በአረበኛ ሄደች ማለት ምንድነው? ንገሩኝ እናንተ በአረበኛ ሂድ፣ ልጅቷ ሄደች መባል ምንድነው? በቃ የራሳችን ኖር እናውራናት፣ እሷ የትም ትሄድ፣ ሙያዋ ቤት ነው

አንዳንድ ሰው የሰራተኛ ልብስ መልበስ ይጠየፋል ግን እኔ ቤት ግን ምንም ጣጣ የለባቸው ያገኙትን መንጠልጠል ይወዳሉ። እኔም አልሐምድሊላህ እንያክል እንትን አይደለሁም ስለሚያውቁኝ ነው ነዲፍ ነው የሚሉ ነዲፈ ነዲፈ እንት ሀል ወ ጀሚላ ነው የሚሉ ራሴ ነው አከበርኩት። እናንተስ ያካብቱኝ እና ላችኋለሁ ወጣም ወረደም ጋይሶችዬ ውጭዬ የኔ ማሮች ፈኪና ሐሙዲ አህመድ ሊጋቡ ያሉትን እንግዲህ ወደ ኢሳም ተገልብጣለች ማለት ነው። ግን ፍቅር ሳይሆን እንዳትጃጃሉ። እንትን ነው ልላችሁ ፈልጌ ስሙን ጥሩልኝ። ፕራንክ ነው ፕራንክ እየተሰራሩ ነው። ዶላር እንትን ብሏቸው ነው። እና እንግዲህ በሚያገኙት ነገር በሚያገኙት ነገር እንግዲህ ሰው ይጠቃሙ። ግን ሀራም ነው። ውሸት ውሸት፣ ሀራም ነው። ውሸት ባይዋሹ መልካም ነው። ስለዚህ እንግዲህ ሁላቸውም አህሙድም ፈኪና አያፈቅራትም አያገባትም። ኢሳምም እንደዛው ነባም እንደዛው አህሙድን አፍቅራው ሳይሆን ድራማ እየሰሩ ብር ማገኛ ስለሆነ ብር ግዴታ ብር ማግኘት ነው አደል የሚፈልጉት? ያንን ስለፈለጉ እንግዲህ አላሄድ እኮም በስ ሌላ ምንም አይባልም። እኔንም ሰብስክራይብ አድርጉ። እኔ እስከማንጋል ላለጥ እኔ ደግሞ በመላላጠው ከወዷ ልጄ ጋ ኢትዮጵያ ሲሄድ ታውኛላችሁ። እንሻላ አላ ያሳካልሽ። ፈልድ ከተሳካልኝ ልጄ ጋር ብቅ እልላችኋለሁ ማለት ነው። አማርኛውንማ እናትዬ የሳውዲ አረቢያ ሊሳቱን የኢትዮጵያ ልጅ ሁና አማርኛውን እየኮመኮመች ነው። ወይ አመጣት አለሁኝ ወይ እኔ እሄዳለሁ። ግን እኔ ሄዳለሁ ለመጀመሪያ ጊዜ ምክንያቱም እናቴን ማየት ስለምፈልግ፣ የሰዎችን ማየት ስለምፈልግ፣ አገሬን ማየት ስለምፈልግ፣ ስለናፈቁኝ ማለት ነው። እንግዲህ ውዶች ወዳችኋለሁ ላላህ ብዬ ሀገራችንን አላህ ሰላም ያድርግልን። ውትት መቅረት በቃ ይበለን፣ ከሚወራ ሁሉ አላህ ይጠብቀን። ኢትዮጵያም እንግዲህ ያው የምታዩት ነው አገር ብዙም ደስተኛ አይደሉም። ጦርነት አለ፣ ረሀብ አለ፣ ሰላማዊ ሰልፉ ምናምኑ፣ ትምህርት ቤት መዘጋቱ። አሁን እንኳ ወደኛ አካባቢ ትምህርት ቤት እንደሌለ እንደተዘጋ ነው እንግዲህ ቆይተዋለ፣ ፈተና እንደሌለ ውንትኖች መከላከያዎች ትምህርት ቤት ውስጥ ተቀምጠውበታል ተብሏል። እንግዲህ እንግዲህ ከሄ ትውልድ ከሄ ዛሬ ስንት ዓመት ጀምሮ እንግዲህ ትምህርት እያገኘ አይደለም፣ በተለይ አማራ ክልል ውስጥ አላህ በቃ ይበለን። እውነት ለመናገር በጣም ይከብዳለ። ብቻ ከባድ ነው። አባቢ እንሻአላ አላ ስብሓኑ ተዓላ በረህመቱ በዝነቱን የሚያስብ ነውን፣ አላ ያሳካለን። እናንተንም አላ ቤተሰቦቻችን ሰላም አላ ያድርግላችሁ። ለኛም እንግዲህ በሰላም ለሀገራችን ያብቃን። ቃማም እንግዲህ የምታወጡ አላህ ብርታት ሰጥቷችሁ ጅብ እንብላችሁ ገንዘቡንም ሁለት ትርፍ አድርጓችሁ የቃማችን አውጥታችሁ ደርሳችሁ የምትመለሱ አላህ ያድርጋችሁ። ለማታሰሩም እንግዲህ ብራችሁን ይዛችሁ ወደ ሀገራችሁ በሰላም አላህ ያስገባችሁ። እርግጥ ያው ሀገር እንኳን መግባቱ ካሁን ካሁን እየተባለ ብዙም እንደው እንትን አይደለም። ቆይ ይሄ ጦር ሲያልቅ፣ ቆይ ይሄ እንትዝ ነው እንትን የምንለው ብቻ የተሻለውን ነገር አላህ ይምረጥልን። በቃ እኛ እኛ የተመኘነውን ሳይሆን አላህ ያስብልን የሚስጠን። አሰላሙ አሌይኩም ወረህመቱላ በረካቱ።